አረ መንግስት ያለ እንደው እነዚህ ልጆች የሚያደራድር ይጥፋ። ጌታቸው ረዳና ዶክተር አብይ እንኳን ፍቅር በሆኑበት ዘመን አሁን እናንተንም የሚያባላችሁ የየትኛው ድንበር ነው? አረታው ተው፣ ፍቅርን አስቀም ተው። እኛ የኑሮ ችግር ይበቃናል፣ ተው። የኢትዮጵያ ስንት አሸማጋይ ስንት ሽማግሌ የጠፋበት ሀገር ሆኖ ተቸግረናል። መንግስትና እኛን እንኳን የሚያስታርቀን አቶ ከኑሮ ጋር ተጣልተን እንዴት እንደምንኖር አታውቁም። አሁን እናንተ ደግሞ ዶሮ በመታክል ሴት ተጣልታችሁ፣ አሁን እንደው እንዲህ መፈላለጥ ምን ይባላል? ሰላማት ኮ ላይቭ ላይ መታችሁ። አሁን እናንተ እዚህ ጋር ናልኝ ናልኝ የምትሉት ወንድነት ለማሳየት ነው ወይስ እኛ መሳሪያ እንድናቀብላችሁ ነው ወይስ ስንቅ እንድናቀብላችሁ ነው? ነው ላይክ ላይክ በርታ በርታ የማናባት ገደል ገባ እንድንላችሁ ነው? ኧረ ተው ተው ተው። ወንድ የሆነ ደግሞ እዚህ ሰው ፊት ለፊት የገላጋይ ያለህ እያለ ግልጽ አድርገህ ንገረኝ። ማውራት አልቻልክም ወይም ደግሞ ጊዜ አልበቃም ልበልህና ልለፈ። እሺ ምንድን ነው የፈለግኩት ነገር? እንዳንተ ጭንቅላት ከማስተር ካንተ ተነዋል እንዴ? ሰው ነው? አረ፣ አረ፣ አንድ ጥያቄ ልጠይቅህ። ሰው ነው? አረ፣ ነው ወይስ አይደለም? እንዴ ጭንቅላቱ የሚሰራ ሰው በዚህ ልክ ወርዶ ሲቀጥል ደግሞ፣ አንተ የሚዲያ ሰው ነህ አይደለ? የሚዲያ ሰው ደግሞ በዚህ ልክ ወርዶ እኔ አይቼ አላውቅም። እንዳንተ ምን አደረኩ

እንዲህ እና እሷን ጠርቼ ነገሮችን ፈጥቼ መለያት አላቀተኝ ነበር። አንተ የጠራው ግን እንደዚህ ካልካት እንዴት ነው ወድተው ማታት ነው? ከመጀመሪያ ቀን ጀምሮ እኔ ኖርም ሆነ ሳኖርም ቁጭ አድርጋ እንደማትፈልግ ነግራለች አይደለ? ነገር ስለሌለ ማለት ነው ፋስት ነው ያኛው። ምንም ነገር ስለሌለ ማለት ነው። እኔ የራሴ ያለፈ ህይወት ስለነበረ አሁን ላይ ግን ያለሁት ከሷ ጋር ነው፣ ባ ስላለፈ ነገር ባለፈ ክረምት ቤት አይሰራም አይደለ? ስለዚህ አልኳ እንዳንተ አስተሳሰብ ማለት ነው ነው አሁን እያልኩ ያለሁት አይታማ፣ አንተ የለመድከውን ነው። እዚህ ላይ ነው እያንጸባረቀ ያለው ማለት ነው። እኔ ግን በእንደዚህ አይነት አስተዳደግም አይደለም የመጣሁት በመጀመሪያ ደረጃ ማለት ነው። ስለዚህ አሁንም ቢሆን አንድ ነገር ነው ብነግርህ፣ ከቻልክ ከህይወታችን ውጣ፣ ካልቻልክ ደግሞ ማለት ነው ድራቅ ከዚህ በኋላ ደግሞ ማለት ነው ብዙ ነገር የሚፈጠርብህ ስለሚችል ወደ